እሽ፣ ውድ ተማሪዎች የዛሬው የላብራቶሪ ውይይታችን የቤተ ሙከራ እይታችን በጣም አጭርና ግልጽ የሆነች ግር ላላችሁ ተማሪዎች በተለይ እንዴት ሚሊሜትርን በተለይ እንዴት ማለካት እና እንዴት እንደምንጠቀምበት እና ሌሎችንም እንደዚሁ። እሺ፣ ለምሳሌ ነገር አንድ ሚሊሜትር መጠን የእርሳስን ጫፋ ለምሳሌ በሚሊሜትር አንድ ሜትር የእርሳስ ጫፋ አንድ ሚሊሜትር ሌላ የሞባይላችን ስፋት 3 አንድ ለ3 ሚሊሜትር የሞባይላችን ቁጥር ብሎ እንደምታት 5 ሚሊሜትር አይተሳያ ይህንን 7 ሚሊሜትር ላይ ያሳያል። ዩኤስቢ ማለት ነው። አፋቸው አስር ሚሊ ሜትር ወይም አንድ ሴንቲሜትር በቁመት ካለው ሜትር ነው፣ ሴንቲሜትር ነው። ሴንቲሜትር ለቁመት እንደምትፈለባት ልጅና ለዩኤስኢቢ ሌላ ዶክተር ለምትሆኑ ደግሞ ሚሊ ሜትር ሴንቲሜትር ማለት ነው። ቁመት ሌላ እንደምትመለከቱ ሜትር እንደዚህ ልብስ ማለት ነው። ኪሎ ሜትር ከትምህርት ቤት ቤታችሁ ድረስ እንደዛ አይነት ረጃጅም የሚሆኑ ነገሮች። ሜትርን ደግሞ ልብስን ለመለካት እንጠቀምበታለን። ሴንቲሜትርን ቀደም ብሎ እንዳያችሁት የሰው ቁመት እንለካበታለን። ዩኤስቢ የሆነ ኮኔክተር የምንላቸው ፍላሾችን የመሳሰሉትን እንለካባቸዋለን። ሚሊሜትር ደግሞ ትናንሽ የሆኑ ነገሮችን ያቺ ተባይ ነገር እምታዩት የቡለን ስፋት የኤርሳስን ጫፏን እና የመሳሰሉትን አመሰግናለሁ። መምህር መዋምር ነኝ። ውድ ተማሪዎች እና ወላጆች ይህን ትምህርት ለብዙ እንዲደርስ ሸር በማድረግ ሰብስክራይብ በማድረግ ተባበሩ።